ወይኔ ጉዴ! ኤለን ከሁሉም ጋር እንደዚህ መለጣጠፍ አይከብድም ጋይስ? የእውነት ያስጠላል። የእውነት ወንዶቹን አታስጨርሽ ማለት እርስ በእርሳቸውን እንዲጨራረሱ ባታረጊ፣ ኤለን ወደ ራስሽ ብትመለሽ አሪፍ ነው ብዬ ያስባለውኝ። እኔም ምላቸው ማለት ነው። ዶች አይኔ ነው ወይስ ጋይስ ሌላ ወንድ ነው? የትላንትናኮ የተለቀቀ ቪዲዮ ማለት ነው። ምን ምስጢር ስላረገ ነው? እና እኔ ሌላ ያመጣች ነው ይመስለኝ፣ ጋይዝ። እና ከባድ ነው ጋይዝ። ሄሉ በኋላ እንዳይቆጭሽ እኔ ደጋግሜ ነው የምነግርሽ፣ በኋላ እንዳይቆጭሽ። አሁንም ጋይዝ ማንም አይፈርድበትም ይሄ ልጅ ማለት ነው። አንቺ በአንቺ ምክንያት እመኚኝ፣ እንደባለፈው ሉል ላይ የደረሰው ይሄ ልጅ ላይ ይደርሳል በአንቺ ምክንያት። በስማ ኦዲየንስ ገና ነው የሚጠላሽ ገና ይጠሉሽ አሉ ዲንስ እንደተከበርሽ ብትከበር ያርፍ ነው ብዬ ያስባሉ። ሄሉዬ ማለት ነው የእውነት ወንድ ስለተቀያየርሽ ምንም የሚመጣ ነገር የለም። ለራስሽ ክብር ተጨነቂ፣ ለቤተሰብሽ ተጨነቂ። የእውነት ያስጠላል ስራሽ በዚህ ሰዓት በተለይ የዛሬ በተለይ ያስጠላል። ዝም ብለሽ ወንዶችን ባታዝገቢ አሪፍ ነው። የአዲስ አበባ ወንዶች እዛ ደብሮሽ ዋ ጉድ እንዳደርጉሽ የእውነት ዝም ብለሽ ቤትሽ ያስገባሽ ወንዶቹን ለዛም ብቻሽ ነሽ። ወንድምሽ እንኳን ከአንቺ ጋር አይደለም ብቻሽ ምትኖሪ ሰላም፣ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? ዛሬም በይሄን ሄሉ መጥቻለሁኝ ማለት ነው። እንግዲህ አንድ መልካም ነገር ሊሰራ እንግዲህ እውነት ለመናገር በዚህ ሰዓት ያደነኩ ነው ሉልን ማለት ነው። ሉል ላይ ብዙ ነገር ደርሶበታል። እኛ ወቅሰናል፣ ሰድበናል ያው ስድብ እኔ አልተሳደብኩኝ፣ ግን ተናግራለሁ ማለት ስድብ ሳይሆን ተናግራለሁኝ እና በዛ ሰዓት የእነሱን ሕይወት እንዳበላሸ በእሱ ምክንያት እንደተጣሉ ያው ስለመሰለንም፣ በእርግጥ ያው በእሱ ምክንያት ነው፣ ግን በዚህ ሰዓት ሁሉም ነገር ትተው ተደብድበው ነበረ። በኦዲየንስ ተጠልተዋል፣ ተሰድበዋል። ገባችሁ ዛሬ ግን የእሷን ሕይወትና የሉልን አንድ ላይ እንደሆኑ ለማስተካከል እንግዲህ የእሷ ቤት ሄዱ ነበረና፣ ግን በስርዓት አላስተናገደችም። እውነት ለመናገር እኔ የገረመኝ ድራማ ነው ወይስ እንዴት? ማለት እንዴት ወንድ ተዘጋጅቶ እንደዛ ቤት ጠበቀኝ? በጣም ነው የገረመኝ ጋይስ። እና የቪዲዮ ከወደዳችሁ ላይክ አድርጉልኝ የእኔ ውዶች ማለት ነው። ሄሉ ትክክል ናት ብላችሁ ነው የምታስቡት? ምንም ያህል ለማናደድ ብትሞክር የአንድ ቀን በቂ ነው ብዬ ነው ማስቡ። እሱ አላጠፋም ማለት አይደለም፣ ግን በዚህ ፍጥነት እንደዚህ አይነት ስራ ጦስ ነው የምትሆነው ብዬ ነው ማስበው። እንዳያችሁ ዝቶ ነው ይወጣ። የእውነት በኋላ እንዳይቆጭሽ ለተናገርሽ ብሎ ነው ይወጣ። የዛቴ ነገር ደግሞ ሁን ነው። በነገራችን ላይ ያንዳንዱ ከመጣ ጀምሮ ያ ያንዳንዱ ነገር የተናገረው ነገር ወደ ተግባር ነው የሚቀይረው። አይታችሁ ጎኔ ማለት ነው አሳይሻለሁ ካላት አሳይሻለሁ ነው ይሄ ልጅ በኋላ ባንቺ ምክንያት አንድ ጥርሱን አንድ አይኑን ቢያጣ ማንም አይለቀሽም ብለን ማለት ነው ወደ ራስሽ ብትመለሽ ባንቺ የተነሳ ወንዶች እንዳይገዳደሉ ነው ምልሽ ነው የምታረጊ ነገር ጥሩ አይደለም በዚህ ሰዓት በተለይ በዚህ ሰዓት ስፔሻሊ በዚህ ሰዓት ጓደኛ ራሱ እኮ እናንተ ቀየረችው በአንዴ ነው ቀየረችው ግን የእውነት እርግጠኛ ነሽ አልፈልግም እኮ ናለችው ጋይስ፣ አልፈልግም እንደዛ እንዳለቀሽው ማለት በቅ በቂ ነው። የአንድ ቀን ብዬ ነው ማስበው የዛሬ ግን ይከብዳል። እነዚህ ልጆች ሊደባደቡ ሊገዳደሉ ይችላሉ። የሴት ጦስ ደግሞ ቀላል አይደለም። እና ወደ ራስሽ ተመለሽ የኔ ውድ ማለት ነው። የእውነት የበለጠው ድንስ እንዲጠላሽ ባታረጊ አሪፍ ነው። የኢትዮጵያ ሕዝብ ደግሞ ከወደደሽ ወደደሽ ነው ከጠላሽም ጠላሽ ነው። የሄሉ ወዳጆች ማለት ነው፣ ሄሉ ትክክል አይደለችም ማለት ኮሜንት አድርጉላት። ምንም ጀግና የሚያስብል ስራ የሰራች አይደለም። በዚህ ሰዓት አዎ፣ ከጎና ነኝ ባይ። ዘ ዌይ እኔ እሱ ይሄ ስላደረገች ምጠላ አይደለም ግን እኔ ባየው ትክክል ነው አስታት የምሰጠው። ጋይስ፣ እኔ እውነትና እውነት ነው ባየው ትክክል እንዳሉ እኔ ነው አስታት የምሰጠው እንጂ ገባችሁ ይሄ ማለት አስታትን መሰጠው እንጂ የፈረድኩ አይደለም መፍትሄ የለኝም ግን ጥሩ አይደለም እነዚህ ወንዶች በእሷ ምክንያት እንዳይገዳደሉ ነው ሉል ታውቃላችሁ ባለፈው ምን እንደተደረገ ያ እንዴት እንዳያስደበደበ አይታችኋል በእሷ የመጡ ለዛ እሱ ምን አለ በእሷ የመጣ ቀልደላቅም አለ በእሷ ቀልደላቅም አለ ጭራሽ እንደ ባለፈው ደግሞ በቀላሉ አልቶሽም አሳሻሉ ነው አላት አንቺውን በል እሱ አንድ ሴት ይዞ ቢመጣ እኮ ትጨራጨራለሽ አይደለ? በቃ በቂ ነው። ሁለት ካና አድናደሽ አይደል? በቂ ነው። ወደ ራስሽ ተመለሽ። ቢያንስ መለየት ብትፈልጊ ራሱ ከወንድ ጋር መለጠፍ የለብሽም። ይሄ ነው እውነታ። መለጠፍ የለብሽም። እሱን ለማናደድ ብለሽ እልህ እህትም አይደርስም። በነገራችን ላይ ምንድን ነው እኔ አባባላለሁ ጋይስ የ እንዴ ነው በራ አይዘጋም የሚባለው? ምን ነበር ጋይስ እ ፎኩኩር ቤት አይዘጋም ደሳ ነው የሚባለው አይደል? አው ፎኩኩር የምታረጉ ነገር፣ ህይወት ደግሞ ቀላል አይደለም። በዚህ ማል የአንድ ሰው ህይወት እንዳይጠፋ ባንቺ የተነሳ ማለት ነው። የእውነት ትክክል አይደለችም። በቃ የእውነት ጥሩ አይደለም ብዬ ነው ማስቡ። ያለፈ ነው ያነሳሽ ነገር፣ ባትበይ አሪፍ ነው። ስ በቅርታ አልፋችኋል። ልዩም ቅርታ ተደራጋችኋል። እዛ ለመመለስ ያለብሽ አይመስለኝም። ወደ ራስሽ ተመለሽ። ቅድም የሚፈራው ባለፉም የፈራው ነው። ደረሰ ቪዲዮ ሰሪቻሉ፣ በነጋታ ግን ተደብድቦ ነው ሉል ይመጣ። እዚህ ላይም ይመኑ ይመኑ። ከደገመ ማይቀርለት ነው ይሄ ነው። ሌላችሁ የሚፈልጉ ማለት ነው። በተለይ ደግሞ ለራስሽ ክብር ተጨነቂ። ወንድ በደረደረ አይደለም፣ ለራስሽ ክብር፣ ለቤተሰብሽ። ቤተሰብሽ እኮ ቪዲዮ አያልሽ፣ በተለይ እናትሽ በጣም ነው የምታየው፣ በጣም ነው የምትከታተልሽ። ለእናትሽ ክብር ስቲ፣ ለራስሽ በተለይ ሚዲያ ላይ ነሽ፣ አለሽ። ለነገ ህይወትሽ ተጠንቀቂ፣ ተጨነቂ። የነገ ህይወትሽ በዚህ የመጣ ወንድ ደግሞ ላንቺን ሊያከብርሽ አይችልም፣ ሊወድሽም አይችልም። በዚህ ግርግር የመጣ